ኢትዮጵያ የባህር በር ባለቤት በነበረችበት ወቅት ምን አይነት ገጽታ ምን አይነትስ ክብር ነበራት የሚለውን እንቃኝ። እስኪ ባህር ውቅያኖሶች ሳይቀሩ በኢትዮጵያ የተጠሩበት ዘመን አትላንቲክ እና ህንድ ውቅያኖሶች የኢትዮጵያ ውቅያኖስ የተባሉበት ጥንታዊ ካርታ፣ አብዛኛው የአፍሪካ ክፍልም በኢትዮጵያ የተሰየመበት ታሪክ ነበረ። የኢትዮጵያ የምስራቅ በሯ ሲከፈት ቀይ ባህርና ህንድ ውቅያኖስ ወለል ብለው የሚታዩበት የምዕራብ በሯን ስንከፍቶም አትላንቲክ ውቅያኖስ እንደ ነሐስ እያበራ ተኝቶ የምናይበት ዘመን ነበር። ወደ ሶስት አህጉራት አንድ አድርጎ የሚያስተዳድር ሰፊ ስርወ መንግስት፣ በዓለም የተፈሩና የተከበሩ ሀያላን ነገስታት ነበሩ። የጥንትና የዘመናዊ ዘመን የታሪክ ጸሐፍትም ይህን ሀቅ በዘመን አይሽሬ ብዕራቸው ለትውልድ ከትበውትም አልፈዋል። ኢፎረስ የተባለው ግሪካዊ ኢትዮጵያውያን በኤስያና በአፍሪካ የደቡብ ጠረፎች ላይ ይኖሩ እንደነበረ ይታሰባል። ይህ የግሪካዊው የጥንት አስተሳሰብ ነበር በማለት ከተናገረው በተጨማሪ ኢትዮጵያ በዓለም መጀመሪያ የተመሰረተች ሀገር ናት ኢትዮጵያውያን ህግን የመሰረቱ የመጀመሪያ ህዝብ ናቸው ያለው የቤዛይንታይኑ እስጢፋኖስ በወርቃማ ቃላት ያኔ የኢትዮጵያውያንን የታላቅነት ዘመን መስክሯል። በአንደኛው ክፍለ ዘመን መጨረሻ ላይ ብቅ ያለው የኢትዮጵያ የሀያልነት ዘመን ማሳያ የሆነው የአክሱም ስርወ መንግስት በዓለም ከነበሩት የወቅቱ ሀያላን አራት መንግስታት ውስጥ እንደሚመደብ የኢትዮጵያ ጥንታዊ ታሪክ ያሳያል። ኢትዮጵያ በዚህ ሩቅ ዘመን ላይ ከምስራቃዊው የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራ ፉት ወደቦቿ ላይ መርከቦቿ እየተገነቡና እየተነሱ ውቅያኖሶችን ያዳርሳሉ። አዶሊስ፣ ማዲር፣ ታጁራ፣ ዘይላ፣ ገበዛ፣ በርበራ ከሚጠቀሱት ዋና ዋና ወደቦቿ ነበሩ። እነዚህ የባህር በሮቿ ከዓለም አቀፉ ማህበረሰብ ጋር የተለያዩ ግንኙነቶችን ከማድረግ በተጨማሪ ከሀገር ውስጥ ለሚነሳው ረጅሙ የሲራራ የንግድ መስመር መዳረሻዎች ነበሩ። በየብስና በባህር የሚከናወን ሁሉም አህጉራት የሚያስተሳስር ረጅም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርሳል። በአፍሪካ በኩል ከደቡብ ኢትዮጵያ ከቦንጋ በመነሳት መዳረሻዎቹን በቀይ ባህርና ሕንድ ውቅያኖስ በሚገኙ ወደቦች ላይ ያደርጋል። ከቦንጋ ተነስቶ ወደ ሰሜኑና ምስራቁ የኢትዮጵያ ክፍል የሚያመሩ መስመሮችም ነበሩ። ወደ ሰሜናዊው የኢትዮጵያ አቅጣጫ የሚያመራው የሲራራ መስመር የደቡብን፣ የወለጋን፣ የጎጃምን፣ የጎንደርን አካባቢዎች እየነካካ በአዘዞ እና በደብረ ታቦር ከተሞች ላይ ሁለት መገንጠያዎችን ይፈጥራል። አዘዞ የደረሰው መስመር ጎንደር ከተማን አልፎ በኤርትራ በኩል ምጽዋ ወደብ ላይ ሲጠናቀቅ፣ ከአዘዞ ወደ ምዕራብ የሚታጠፈው ደግሞ በመተማ በኩል ሱዳንን ተሻግሮ በቀይ ባህር ጠረፍ ፖርት ሱዳን ላይ ደርሶ ይቆማል። በደብረ ታቦር በኩል የቀረው መስመር የቤጌ ምድርንና የወሎን አካባቢዎች እየተቀለለ በአፋር በኩል አሰብና ዘይላ ወይም ተጁራ ከተባሉ ወደቦች ይደርሳል። ሁለተኛው ከቦንጋ የሚነሳ የሲራራ ንግድ መስመር ወደ ምስራቅ የኢትዮጵያ አቅጣጫ የተለያዩ ከተሞች እየተመሰረተ እና መንገድ እየተጠረገ መዳረሻውን በአሁኗ ሶማሊላንድ የበረራ ወደብ ላይ መዳረሻው ያደረገ የንግድ እንቅስቃሴ ይፈጽም ነበር። እነዚህ የሀገሪቱ የኢኮኖሚ የደም ስር የሆኑ የንግድ መስመሮች እና መዳረሻቸውን መቆጣጠር የቻለው የአክሱም ስርወ መንግስት የቀይ ባህር የንግድ እንቅስቃሴ ላይ የዘመኑ ኃያል እና ጠንካራ መንግስት ሆኖ ብቅ ካለበት አንደኛው ክፍለ ዘመን መጨረሻ ጀምሮ እስከተዳከመበት አስረኛው ክፍለ ዘመን ድረስ ቀጥሏል። የአክሱም ስርወ መንግስት ከፊንቃውያን፣ ግሪካውያን፣ ከቤዛንታይን፣ ከሮማውያን፣ ከግብጻውያን፣ ከህንዳውያን፣ ከቻይናውያን ግዛቶች ጋር ከፍተኛ የሆነ ኢኮኖሚያዊ ትስስር ነበረው። ፔሪ ፕላስ ኦፍ ዘ ኤርትሪያን ሲ በተሰኘው ጸሐፊ ባልታወቀው ጥንታዊ መጽሐፍ ላይ እንደተጠቀሰው የኢትዮጵያ ዋና ወደብ የነበረውን አዶሊስን የጠቀሰ ሲሆን በዚያም የባህር ጉዞ የሚያደርጉ የውጭ ሀገራት መርከቦች በማታ ጥቃት በሚደርሱበት ሰዓት አልበኞች ራሳቸውን ለመጠበቅ መልህቃቸውን ይጥሉባት ነበር። በአዶሊስ የቀለጠ አለም አቀፋዊ ንግድ ይካሄድባት የነበረ እና ከየአቅጣጫው በሚመጡ ነጋዴዎች ተጥለቅልቃ ማየት የተለመደ ነበር። አዶሊስ ወደ እርሷ ያለማቋረጥ ለሚጎርፉ ነጋዴዎች ከምታቀርብላቸው የዝሆን ጥርስ በልዋጭነት የተለያዩ የአልባሳት አይነቶችን፣ ጠርሙስ ነክ እቃዎችን፣ መገልገያ መሳሪያዎችን፣ የወርቅና የብር የጌጣጌጥ መዳብ እና ጥራት ያላቸውን የጦር መሳሪያዎችን ለመስራት የሚያገለግሉ ከህንድ የብረት ማዕድን ታገኝ ነበር። ለኢትዮጵያ ኢኮኖሚ የደም ስር የነበረችው አዶሊስ ከምጽዋ አጠገብ የምትገኝ ወደብ ስትሆን በድንጋይ የተገነቡ ቤቶችና ሐውልቶች አንድ ግድብና በመስኖ የሚለማ እርሻ የሚገኙባት ቀልብን የምትገዛ ውብ ስፍራ መሆኗን መጽሐፉ ያወሳል። በአክሱም ዘመን ኢትዮጵያ የራሷ የመገበያያ ሳንቲሞች አሳትማ የምትጠቀም ብቸኛ አፍሪካዊት ሀገር፣ የሚያስብላት ታላቅ ታሪክ ተመዝግቧል። ቀላልና የተቀላጠፈ የንግድ ልውውጥን ለማካሄድ በማሰብ የራሷን ገንዘብ በማተም በሶስተኛው ክፍለ ዘመን አካባቢ በተግባር ያዋለችው ኢትዮጵያ በዓለም አቀፉ የንግድ እድገት የራሷን አሻራ አሳርፋለች። የአክሱም የሳንቲም ገንዘብ በስራ ላይ መዋል በመካከለኛው ምስራቅ አካባቢ ያለውን ሚና ጨምሮ አክሱም በአፍሪካ በኩል ያለውን የቀይ ባህር የንግድ እንቅስቃሴን በመቆጣጠር ለተወሰኑ ክፍለ ዘመናት ያለ ተቀናቃኝ በበላይነት መቀጠል መቻሉን ኮስሞስ የተባለ የባህር ላይ ነጋዴ ክርስቲያን ቶፖግራፊ በሚል መጽሐፉ ላይ አስፍሮታል። የኢትዮጵያ ታሪክ በሚል ርዕስ ማርከስ ሃሮልድ በጻፈው የታሪክ መጽሐፍ ላይ እንደተመለከተው የአክሱም መንግስት መነሳትና በሀገር ውስጥ የባህር ዳርቻዎች ላይ የተቀዳጀ የበላይነት ከግብፅ አካባቢና ከሮማውያን የዓለም አቀፍ ኢኮኖሚ መነቃቃት ጋር የተቆራኘ ነበር። ከሀገር ውስጥ የተለያዩ እቃዎችን በአዶሊስ ወደብ ለዓለም አቀፍ ንግድ በማቅረብ እንዲሁም በምትኩ ሌሎች እቃዎችን በመገበያየት ጠንካራ የንግድ ትስስርም ተፈጥሮ ነበር። እንዲሁም በርበራን በመጠቀም የኢትዮጵያ ነጋዴዎች የህንድ ውቅያኖስን የንግድ መስመርን በመቆጣጠር ወደ ህንድ መሀል ሀገር ድረስ ገብተው ይነግዱና በምትኩ የተለያዩ ቅመማ ቅመሞችን፣ ዕጣን፣ ሸንኮራ አገዳ እና ሌሎች አይነት በርካታ ሸቀጣሸቀጥን ይዘው ይመለሳሉ። አክሱም በተለይ በአጼ ካሌብ ዘመን እስከ የመን ተሻግሮ ግዛቱን በማስፋፋት በሁለቱም የቀይ ባህር ዳርቻዎች ላይ ኢኮኖሚያዊና ወታደራዊ የበላይነትን መገንባት የተቻለበት የኢትዮጵያ ታላቅነት ዘመን መመዝገቡ በታሪክ ይታወሳል። አክሱም ለዘመናት የባህል ተጽዕኖ ከነበራቸውና ኢኮኖሚውን ካጸኑላት ከምስራቅ ሜዲተራኒያን ወዳጆቿ ጋር ነጠላት ንግድ በመቀነሱ የጠረፋማው አካባቢ የኢኮኖሚያዊ ፋይዳውን አጥቷል። እንዲሁም አዶሊስና ሊስና ሌሎች የንግድ ማዕከላትም ቀስ በቀስ እየሟሸሹ ሄዱ። ተከትሎም የባህር ማዶ ግዛቶችን ማስቀጠል የሚያስችል ወታደራዊ አቅምና አስተዳደራዊ ብቃቱን የጎዳ አደገኛ የሆነ የገቢ መቀነስም ገጠመው። በዓለም አቀፍ የነበረው ተጽዕኖ በትዝታ ብቻ ቀረ። እናም በቀድሞ የሀገር ውስጥ ግዛት ላይ እንዲወሰን ተገደደ። በዚህ ወቅት በዘመኑ እየገነኑ ከመጡ ኦቶማን ቱርኮች መነሳት ጋር ተያይዞ የአረቦች በሁለቱም የቀይ ባህር ዳርቻዎች ላይ የበላይነቱን ጠቅልለው የመያዝ ፍላጎት እያሳዩ መምጣት የአክሱምን ሕልውና አደጋ ላይ ጣለው። አረብ ሀገራት በቀይ ባህር ዋነኛ ተገዳዳሪዎች በመሆን የቀይ ባህርን የኢትዮጵያ የንግድ ይዞታዎች በመውረራቸው እና ከውስጣዊ የፖለቲካ አለመረጋጋት ችግሮች ጋር ተዳምሮ የአክሱም ህልውና በአስረኛው ክፍለ ዘመን ጀምሮ አከተመ። የቀይ ባህር የበላይነቷን ያሳጣት የዓለም የፖለቲካ አስተላለፍና የኃይል ሚዛን ለውጥ ለአክሱም ውድቀት ተከትሎ ለተቋቋመው የመካከለኛው ዘመን የኢትዮጵያ መንግስታት ከባድ ዲፕሎማሲያዊ ጫናዎች ለማስተናገድ ተገደዋል። እስከ 13ኛው ክፍለ ዘመን የቆየው የዛጉዌ ስርወ መንግስት ጠረፋማ አካባቢ ከአረቦችና ከኦቶማን ቱርኮች በሚደረግ የመስፋፋት እንቅስቃሴ ኢትዮጵያ የቀይ ባህር ዳርቻ ይዞታዋ በተረጋጋ ሁኔታ መጠበቅ የተቸገረችበትና ተደጋጋሚ በሆኑ የውጭ ትንኮሳዎችን ለመቀልበስ በርካታ የጦርነት ጊዜያትን አስተናግዳለች። ይሁን እንጂ የኦቶማን ቱርኮች የኢትዮጵያን መሬት ለመውረር ያደረጓቸው ሙከራዎች በኢትዮጵያውያን ክንድ እየመከቱ ስለመከኑ በጠረፍ ብቻ እንዲወሰኑ ግድ ብሏቸዋል። በእርግጥ የባህር በሮቿን ይዘው ከውጭ ዓለም ጋር እንዳገናኞች ያደረጓት የውጭ ጠላቶቿ በውስጥ ፖለቲካዋ ውስጥ እጃቸውን በማስረዘም ሀገሪቱን የማተራመስ ስልት ተከትለዋል። ሰሞኑን በውጭ ጉዳይ ኢንስቲትዩት እና በመከላከያ ዋር ኮሌጅ እንዲሁም በሰመራ ዩኒቨርሲቲ አስተባባሪነት የሁለቱ ውሃዎች ስርዓቶች እና የኢትዮጵያ ስትራቴጂክ ነጻነት የአባይና የቀይ ባህር ትስስርና እንዲሁም የአፋር ክልል ስትራቴጂካዊ ሚናን መዳሰስ ላይ ያተኮረ በሰመራ ዩኒቨርሲቲ የምክክር መድረክ ተካሂዶ ነበር። የሁለቱ ውሃዎች፣ ቀይ ባህር እና አባይ፣ የኢትዮጵያን ማንሰራራትና ከፍታ ተስፋ ከተሰነቁባቸው የውሃ ስርዓቶች ዋነኞቹ ናቸው። ስለሆነም የሁለቱ የውሃ ስርዓቶች ሚናን የሚዳስስ የምክክር መድረክ በተካሄደበት በዚህ ወቅት ኢትዮጵያ በታሪክ አጋጣሚ የባህር በር ያጣችበትን ሁነት ከመድረኩ ተንጸባርቋል። የታሪክ ስብራቱ የሚጀምረው መካከለኛው ዘመን ላይ በ ለመጀመሪያ ጊዜ ኦቶማን ተርክስ የምጽዋን ወደ መቆጣጠር ችለዋል። በዛን ጊዜ የኢትዮጵያ መሪ የነበረው አፄ ሰርጸ ድንግል እንደውም ቱርኮቹ ያንን ከተቆጣጠፉ በኋላ አልፈው ወደ ሀይላንድ ኤርትራን ተሻረው መጥተው ትግራይ ደብረዳሞ ድረስ ገብተው ነበር። በኋላ አፄ ሰርጸ ድንግል ጦራቸውን አደራጅተው ኤፌክቲቭ የሆነ ካምፔን በማድረግ ሙሉ በሙሉ ከሀይላንዱ አስወጥተው የመጨረሻው በመጨረሻ ደረጃ ላይ ከማሳዋል ያስወጧቸው ወደ በረሃው እየወረዱ ሳለ፣ እንግዲህ በወቅቱ የነበሩት የኦቶማን ተርክስ በጣም ብልጦችና ስትራቴጂስት ናቸው። ምንድን ነው ያደረጉት? በጦር ኃይል እንደማይችሏቸው ሲያውቁ ከፍተኛ የሆነ ስጦታን ያቀረቡ ናቸው። የከበሩ እንቁዎች፣ ወርቆች፣ አልማዞች፣ መሳሪያዎች የተለያዩ መሳሪያዎች እነዛን በግመል አስጭነው በሳጥን አድርገው ለአጼ ሰርፀድንግል ሲያቀርቡ አጼ ሰርፀድንግል አይ በቃ ተዋቸው ይሁኑ ቤጃዎችን ወክለው ለቤጃዎች ሪፖርት ያደርጉ በቃ ትንኳቸው ብለው ነው ከዚያ የተመለሱት እንግዲህ የታሪክ ጥፋት እዛ ጋር ነው የሚጀምረው ከ1557 እስከ 1846 ድረስ ኦቶማን ተርክስ ማሳዋል ይዘውታል ኦልሞስት ለ300 ዓመት ኦቶማኖቹ ሲወጡ ምን ተከሰተ? በ1846 ኦቶማኖ ወጡ። ኦቶማ ሲወጡ ዝም ብለው አልወጡም። ኢጅፕቶችን አስቀመጧቸው። ኢጅፕቶች ለመጡ ምንድን ነው ያደረጉት? ያን አካባቢ 1846 ከያጡ በኋላ ኢሚዲየትሊ ወደ ሀይላንድ ኤርትራ ለመስፋፋት የጀመሩ የምታሙት ነው። በተለይ በ18 ላይ የግብጹ መሪ የነበረው ከዲብ እስማኤል ፓሻ ይባላል። ይሄ ይሄ የግብጽ መሪ ኢትዮጵያን በመውረር በሶስት አቅጣጫ በመውረር የናይል ቫሊ ሙሉ በሙሉ የመቆጣጠር ስትራቴጂ ብሎ ኢትዮጵያን በተለያዩ አቅጣጫዎች የማጥቃት ስትራቴጂ አወጣ። አንደኛው በኤርትራ በኩል በቀጥታ ወደ ትግራይ የሚገባው ሲሆን፣ ሁለተኛው ደግሞ በዚህ በታጅራ በኩል አድርጎ ወደ አፋር ገብቶ ወደ ወሎን ለመያዝ፣ ሶስተኛው ደግሞ በዘይላ አድርጎ ወደ ሀረር የሚሄደው ነበር። እነዚህ ወረራዎች የመጀመሪያዎቹ በኤርትራ በኩል የመጡት በአፄ ዮሐንስ እንደምታውቀው ባትሎፍ ጉራ ላይ ኢፌክቲቭሊ ተመቱ። ግብጾች ምንም ኢንች መራመድ አልቻሉም። በአሁኑ ሰዓት ኤርትራ ውስጥ ከምናየው 1180 ኪሎሜትር የባህር ዳርቻ 780 ኪሎ ሜትሩ የአሰብ ራስ ገዝ ወሰን ነው። የአሰብ ራስ ገዝ ወሰን ላይ የኤርትራ ኃይሎች ሪፈረንደም የሚያደርጉበት ማንኛውም ሕጋዊ መሰረት የላቸውም። ስለዚህ ሚኒመም የኢትዮጵያ መንግስት ማንሳት የሚችለው የኤርትራ ነጻነት ሀይሎች ሪፈረንደም ለማድረግ የተፈቀደላቸው በኤርትራ ግዛት ብቻ አለመሆኑ በአሰብ ራስ ገዝ መሆኑ ነው። ስለዚህ ይሄ ጥያቄ ትክክል አይደለም የሚለው ነገር ቅድም ጠዋት ወንድሜ እንዳለው በአሁኑ በተፈቀደበት ጊዜ ሳይሆን ባልተፈቀደበት ጊዜ አፋር አንደኛ በባህላዊ ሱልጣኖቹ ተቃውመዋል። ሁለተኛ የአፋር የፖለቲካ ድርጅቶች ተቃውመዋል። ሶስተኛ የአፋር ህዝብ ደም ከፍለዋል፣ ታግለዋል። ይህን ያደረገው አላግባብ የሚደረግ ረፈረንደም በእኛ መሬት ላይ መሆን የለበትን ነው። ስለዚህ የአፋር አቅም መድረስ የቻለው እዛ ነው። በወቅቱ የነበረው የኢትዮጵያ መንግስት አቅም ደግሞ ይህንን መደምሰስ፣ ይህን ማጥፋት ነበር። ይህን ነው ያጠፋው። ስለዚህ ሌጂቲሜት የሆነ ጥያቄ ሊኖረን የሚችለው በዚህ አግባብ ስንሄድ ነው። በዚህ ወቅት ሀገራችን የባህር በር በነበራት ወቅት የነበራትን ሀያልነት ለማስመለስ እንቅስቃሴ መጀመሯ የሚታወቅ ነው። ሁሉም ኢትዮጵያዊም የዚህ ታሪክ አካል ራሱን እንዲያደርግና በየፊናውም አጀንዳ ሊያደርገው እንደሚገባም በተለያዩ አጋጣሚዎች ጥሪ ቀርቧል። ክብራትና ክብራት ረጅሙ ታሪካችን እንደሚያስረዳን የኢትዮጵያ ሕልውና ሉዓላዊነትና ሁለንተናዊ ብልጽግና ከቀይ ባህርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። የኢትዮጵያ የጂኦ ፖለቲካ እሳቤም ከነዚህ ሁለት የውሃ አካላት አንጻር የተቃኘ ነው። ወደ ቀይ ባህር ስንቀርብ ሀያልነት ብቻ ሳይሆን እሳቢያችንም ይሰፋል። ከቀይ ባህር ስንድርቅ ደግሞ ወደ መመንመን ወደ መኮስምን አደጋ እንጠቃለን። ላለፉት ሶስት አስር ዓመታት የጂኦ ፖለቲካ ቁስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረም። በዚህ ስለ ባህርና ባህር ነክ እውቀት በዚህም ስለ ባህር እና ባህርነት እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያ ያለማውራት ዘመን አክትሟል ማለት እንችላለን። የዚህ ታሪክ እውነት አካል የሆነው በሰመራ ዩኒቨርሲቲ የተካሄደው የምክክር መድረክ በተካሄደበት ወቅት የቀድሞ የቀይ ባህር ታሪክ አካል የሆኑት አባቶች ስሜታቸውን በታሪክ እያዋዙ ገልጸዋል። ስለ ቀይ

የተባበሩት መንግስታት የህብረተሰቡ የፓርቲዎቹ ህብረተሰቦቹ ፍላጎት ይጠቀቅ ተብሎ በተላከበት ቦታ ላይ አሰብ ላይ እኛ ዋናው አካላችን የሚገኝበት ኢትዮጵያ ጋር መቀጠል እንፈልጋለን። የምን ይህን መሐሙ የምንባል ያለበት ኒውዮርክ ላይ የተባበሩት መንግስታት በራሳቸው አቅርበዋል። ከዛ በኋላ ኢትዮጵያ ጋር እንዋሃዳለን የሚለው ማህበር አንድነት እና የራሳችን መንግስት እንሆናለን የሚለው ቆላማው፣ ክፍል ሙስሊሞቹ የሚበዙበት ክፍል አመለካከት በጣም የተራራቀ ሲሆን መገንጠል የማይፈልገው አፋር የኔ ቋንቋ የምናገር ትግሬ አለ፣ በሃይማኖትም እንደ እኔ ኦርቶዶክስ ነው ከሚለው ከበሳ ጋር መሄድ ያልፈለገ አፋ፣ ከነዛም ጋር መገንጠል ያልፈለገ የራሱን ወገን ኢትዮጵያ ጋር መቀላቀል የፈለገው አፋ ኢንዲፔንደንት ሊግ የሚባል ፓርቲ ውስጥ እንትን ተብሎ እንዲሁም የነዚህ ሁሉ ሁለት የነዚህ ሁለት ተላላቁ ሀሳቦችን የማቀራረብና በፌደራሊዝም እንድትቀላቀል ሀሳብ ሐሳበ መነጨው ከዛ ነው እና በፌደራሊዝም ካለ ሳጥ ይገነጠል ወደዚህ ይሳጥባ አፋሮች ግን በዛ ነበሩ። ከዛ በኋላ ፌደሬሽን ሲፈርስ ኢትዮጵያ አንድ አገር ሆና ከቀረች ኤርትራ አንድ ክፍለ ሀገር ሆና ከቀረች በኋላ እኛ በሸዋ ባህር ወሎ፣ በትግራይ ያለውን አፋር አንድ ሀገር አንድ ክፍለ ሀገር ስጠን የሚል ጥያቄ ጭዑ ላይ በተደረገው ስብሰባ ጉባኤ ወስነው፣ ከዚያ ወደ ሱልጣን አቀረቡ። ፈቃደኛ አልሆነ። ያኔ አፋር ክፍለ ሀገር አግኝቶ ከአርባ ዓመት በኋላ የመጣው ነፃነት ጉዳይ አጣብቅኝ ውስጥ ይገባ ነበር። ቢያንስ የመገንጠል ኩራታቸው አሰብን ሳይዙ 750 ኪሎሜትር ሳይዙ የጠየቁት መገንጠል ጉዳይ ዋኔላይ በተደረገው ላፋ ራላደ የዚህ ታሪካዊ ማንነታችን መመለስና እውን መሆን ላይ ትውልድ ኃላፊነቱን እንዲወጣም መልእክት ተላልፏል። የኢትዮጵያ የባህር በር ባለቤት መሆን ቅድም እንዳነሳሁት ታሪክ ብቻ ሳይሆን ኢኮኖሚም ነው። በኢኮኖሚ ቲም ማርሻል የተባለ ሰው የጂኦግራፊ ፕሪዝነር መሆን የጂኦግራፊ እስረኛ መሆን ደህንነትን እሽ ብሎ መቀበል እንደሆነ የምዕራቡ ታዋቂ ስኮላር ጽፏል። አይናችን እያየ እድገት፣ ዘላቂ ሰላም የሚያመጣን ነገር ቸል ማየት አንችልም። ፖርት በጣም ወሳኝ ስለሆነ እንደምታውቁት በጂዲፒ ያለውን ኢምፓክት አንስቼ ፖለቲካዊና ደህንነት ላይ እኔ በጣም እርግጠኛ ሆኜ የምነግራችው የምነግራችሁ አፍሪካ ውስጥ ምንም ጥርጥር የለው ሀያል ሀገር የመሆን ሁሉም ፖቴንሻል ኢትዮጵያ አላት። ፖፕሌሽንም ሪሶርስም የተማሪ ሰው ኃይልም አላት። ሚቀላት ነገር አለ። እሱም ሂደት ያመጠዋል። ግን ይሄ ጉዳይ ኢትዮጵያ አፍሪካ ላይ ያላትን ቦታና ስፍራ እንዳትይዝ ይከላከላል፣ ይከላከላል የተቆለፈ ስለሆነ። እኛ ባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን፣ ኢንዲያን ኦሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ ምን ምርጫ አለን የሚለው አማራጮች ደግሞ ማየት ጠቃሚ ይሆናል። ያሉ አማራጮች ስናይ የተሻለ ጉዳዩን ለመገንዘብ ስለሚያስችል የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርበዋል። ቀይ ባህር ከተና እየታዩ ያሉት ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ በከፍተኛ ደረጃ እያደገ ያለው የኢትዮጵያ የሎጂስቲክ ፍላጎት አንዱ ምክንያት ነው። የወደብ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚ እና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስፋቶ ማደጉ አይቀርም። ክብራት እና ክብራት ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብቶ የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተመን በማዘጋጀት በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረው ዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። የተከበራችሁና የተወደዳችሁ የአፋር ቲቪ ተመልካቾቻችን፣ ፕሮግራሙን አሰናድቼ ያቀረብኩላችሁ ሪሃን አብድላ ነኝ። ስለተከታተላችሁን እናመሰግናለን። ሰላም።